የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክክ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን። ማንቸስተር ሲቲ ትላንት ምሽት አራት ሰዓት ላይ በኦርላንዶ በተደረገ ጨዋታ ዩቬንቱስ ቱሪንን አምስት ለሁለት በሆነ ውጤት አሸንፏል ከበጣም አስደናቂ ብቃት ጋር። አንዳንድ ሰዎችም የጓርዲዮላ ሲቲ መመለስ ለመጀመሩ በግልጽ የታየ ማስረጃ አድርገው ይጠቅሱታል። እስካሁን ድረስ ያደረጓቸውን ሁለት ጨዋታዎች በሁለቱ ጨዋታዎች ዘጠኝ ጎሎች አስቆጥሮ ድል ቢያደርግም ግን ዋይዳድ ካዛብላንካና አልአይንን ስለነበር ያሸንፈው የነዚህ ባላጋራዎች መጠን የአንድን ቡድን መሻሻል ለመለካት በቂ አይደለም። ስለዚህ እንደው እንደ ዩቬንቱስ ካለ ጠንካራ የአውሮፓ ቡድን ጋር በሚኖር ፉክክር የበለጠ ይመዘናል የሚል አስተያየት ነበር እና በእርግጥም ከስድስት ወር በፊት በቻምፒየንስ ሊግ በነዚህ ሁለት ቡድኖች መካከል ጨዋታ ተደርጎ በአሊያንዝ ዩቬንቱስ ሁለት ለዜሮ አሸንፎ ነበር። ያኔ እነዛ የከፉት የሲቲ ወራት በነዛ ወቅቶች ነበር ይሄ ጨዋታ የተደረገው። ግን አሁን ከስድስት ወር በኋላ ወይም ከወራት በኋላ ሌላ መልክ ያለው ማንቸስተር ሲቲን ያየ ነው። ጓርዲዮላ ከጨዋታው መጠናቀቅ በኋላ በድፍረት ወደ ማንቸስተር ሲቲ መመለስ አዋጅ መግባት አልፈልግም፣ ነገር ግን ከወራት በኋላ ከረጅም ጊዜ በኋላ አፍተር ሎንግ ሎንግ ሎንግ ታይም ቡድን ያሳየው ምርጥ ብቃት ነው የሚል አስተያየት ሰጥቷል። በዚህ ውድድር ዘመን የጓርዲዮላ ቡድን የኤፌ ካፕ ፍጻሜ ላይ ደርሷል። በፕሪሚየር ሊግ ሶስተኛው ሆኖ አጠናቋል። ከውድድር ዘመኑ ድክመት አንጻር የውድድር ዘመኑን የጨረሰበት መንገድ ለክፉ የሚሰጥ አልነበረም። አሰልጣኙም ክሪስታል ፓላስን አሸንፈን የኤፌ ካፕ ሻምፒዮን እንኳ ብንሆን፣ በዓለም ክለቦች ዋንጫም ቢቀናን በውድድር ዘመኑ በሙሉ የታየው ድክመት ድክመት ነው፣ እነሱን ሊቀርፋቸው አይችልም የሚል አስተያየት ሰጥቶ ነበር። ግን አንድ በነዚህ በተለይ ትላንት ምሽት በተደረገው ጨዋታ መገንዘብ የሚቻለው የሲቲን ወደ ጥንካሬ ኃይል መመለስ መጀመር ነው። አዳዲስ ተጫዋቾችን በድጋሚ ተጠቅሟል። አዲስነት አለው ብዙ ጊዜ እንዳነሳ ነው። ይሄ የሲቲ ቡድን በስብስቡ ብቻ ሳይሆን በኮቺንግ ስታፉም፣ በስፖርት ዳይሬክተሩም በኩል አዳዲስ ሰዎች ነው ያሉበት። አሁን በዚህኛው ጨዋታ ላይ ሪያን ኤት ኑሪ ለሁለተኛ ተከታታይ ጨዋታ የመጀመሪያ አሰላለፍ ውስጥ ተካቷል። ሮድሪ ከረጅም ጊዜ በኋላ ከሴፕቴምበር ከመስከረም በኋላ ለመጀመሪያ ጊዜ የመጀመሪያ አሰላለፍ ውስጥ ገብቶ ጀምሯል እና ቲጃኒ ሬንደርስ አዲስ የጥር የክረምት የዝውውር ፈራሚያቸው ከኤሲ ሚላን ያመጡት ተጫዋችም እንደዚሁ ጀምሯል። የማንቸስተር ሲቲ የአማካይ ክፍል ብዙ የምርጫ አማራጮች ያሉትን ቢሆን አሁን የመጀመሪያ ምርጥ ሶስት አማካዮችን በዚህ ጨዋታ ላይ ተጠቀመ ይመስለኛል ሮድሪ ኒ ሬንደርስ እና ቤርናርዶ ሲልቫ ናቸው አማካዮች የነበሩት። ደግሞ ፊክስድ አጥቂ የለውም። ኦማር ማርሙሽ ነው ከፊት የተጫወተው። ስለዚህ በቀኝ በኩል እና በግራ በኩል የተሰለፉት ሳቪኞ እና የረሚዶኩ ናቸው። ሁለት በጣም ፈጣን የመስመር ተጫዋቾች ግን ሶስት ቶሎ ቶሎ ቦታ የሚቀያየሩ ፍሉዊድ ፍሮንት ስሪ የነበረው ቡድን ነው። ስለዚህ የሲቲ ቡድን በመጀመሪያ አሰላለፍ ውስጥም በየጊዜው ብዙ ተጫዋቾች ሮቴት ያደርጋል፣ ግን አዲስነት ፍረሽ መሆን አለው። በመሀል ተከላካይነት ሩበን ዲያስን ነው ከማኑዌል አካንጂ ጋር ያጣመረው ጎል ለማስቆጠር ጊዜ አልፈጀም ገና በ በአስር ደቂቃ ውስጥ ነው ጀረሚ ዶኩ የመጀመሪያውን ጎል ያስቆጠረው በቀደምም እንደዚሁ ጎል አስቆጥሮ ነበር ጀረሚ ዶኩ በዚህ በዩናይትድ ስቴትስ እየተደረገ ባለው የዓለም ክለቦች ዋንጫ አንጫ በሲቲ በጣም ጥሩ ፐርፎርም እያደረጉ ካሉ ተጫዋቾች መካከል አንደኛው ነው የዛሬ አመት ነበር ይሄንን ተጫዋች፣ የዛሬ ሁለት አመት መሆኑ ነው ሪያድ ማህሬዝ በለቀቀበት ክረምት ከሬን ያመጡት። ሁልጊዜም በጣም አስደናቂ አንድ ለአንድ ተጫዋች ነው፣ ፈጣን ነው፣ በቴክኒክ የላቀ ነው። ነገር ግን የኢንድ ፕሮዳክት ችግር ያለበት በቂ ጎሎች የማያስቆጥር፣ በቂ የመጨረሻ ኳሶች የማይሰጥ ተጫዋች እየተባለ የሚተች ነው እና ትችቱም መሰረት አለው። ምክንያቱም ለምሳሌ በተጠናቀቀው የውድድር ዘመን ሶስት የፕሪምየር ሊግ ጎሎች ብቻ ነበር ያስቆጠሩ። ለማንቸስተር ሲቲ የክንፍ ተጫዋች ሆኖ የሚጫወት ተጫዋች ብዙ የጎል እድል ለሚፈጥር ቡድን የሚጫወት የመስመር ወይም የክንፍ የማጥቃት ተጫዋች ሶስት የሊግ ጎል ብቻ ካስቆጠረ ትችቱ ምክንያት አለው ማለት ነው። ግን በእነዚህ ውድድሮች ላይ ጥሩ እየተጫወተ ነው፣ ጎሎችም እያስቆጠረ ነው። ግን ፕሮሰሱ አስደናቂ ነው። ምክንያቱም ራያን ኤት ኑሪና በጀረሚ ዶኩ መካከል እየጎለበት ያለ መናበብ አለ። እንግዲህ ራያን ኤት ኑሪ ሌላ አዲስ ፈራሚ ነው፣ ከወልቭስ ያመጡት ተጫዋች ነው። በጣም አስደናቂ የመጨረሻ ኳስ ነው ለጀረሚ ዶኮ የሰጠው። ተጨማሪ ስራ ይጠብቀው ነበር፣ የዩቬንቱስን ተጫዋች ማለፍ እና የጎሉ ጥግ ላይ በዲጎሪጎሪዮ መስመር ላይ ጎሉን ማስቆጠር፣ ጎል ላይ ጎሉን ማስቆጠር ነበረበት እና በጣም ድንቅ አጨራረስ ነው። በተለይ በአጨራረሱ ለሚታማ ተጫዋች በጣም የተዋጣለት አጨራረስ ነበር። ግን እንዳልኩት ሪያን ኤት ኑሪ ጓርዲዮላ በሲቲ አሰልጣኝነት ያስፈረመው ሁለተኛው ስፔሻሊስት የመስመር ተከላካይ ነው። በዋናው ቡድን እንዲጫወት ማለት ነው። ሰርጂ ጎንዛሌዝ የሚባል አንድ ተጫዋች ነበራቸው ካልሳሳትኩ። እንዲህ አይነትም ተጫዋች አለ። ግን በዋናው ቡድን ውስጥ ትርጉም ያለው የጨዋታ እድሜ ያገኘ የግራ መስመር ተከላካይ ከዚህ በፊት በሞናኮ ይጫወት የነበረው በኋላ በ2017 በ50 ሚሊዮን ፓውንድ የፈረመው ቤንጃሚን ሜንዲ ነበር። አሁን ራያን ኤትኑሪ መጥቷል። ዳይናሚክሱ ሲለወጥ ታያላቸው። አሁን በሲቲ ውስጥ ባለፉት ጥቂት አመታት ጓርዲዮላ ወደ ውስጥ የሚገቡ የመስመር ተከላካዮችን ነበር በብዛት ይጠቀም የነበረው፣ ኢንቨርት የሚያደርጉ የመስመር ተከላካዮችን ኦሌክሳንድር ዚንቼንኮ፣ ፋቢያን ዴልፍ ጆዋ ካንሴሎ ጭምር ግራ ላይ በሚጫወትበት ጊዜ፣ ሌሎችም ተጫዋቾች እዚያ ሚና ላይ ሲሰለፉ ወደ ውስጥ የሚገቡ ወይም ኢንቨርት የሚያደርጉ እንጂ የውጭኛውን መስመር ይዘው ላይ ታች እያሉ የአፕ ኤንድ ዳውን ፉልባክ ሆነው አልነበርም የሚጫወቱት። ሪያን አይት ኑሪ ግን ሲመጣ ሁለቱንም በተዋጣለት መንገድ ማድረግ የሚችል አይነት ተጫዋች ነው። በግራ በኩል በተለይ እንደዛ ነው የነበረው፤ ምክንያቱም ቀኝ ላይ ካይል ወከር ነው ይጠቀም የነበረው። ካይል ወከር ወደ ሴንትራል ቦታዎች ላይ በመግባት የተዋጣለት ተጫዋች አልነበርም። ስለዚህ እንደ ደንበኛ ትራዲሽናል ፉልባክ እንደ አንድ እንደ አፔንዳውን ፉልባክ ነበር ይጫወት የነበረ፣ ላይ ታች እያለ እየተመላለሰ እንደ ደንበኛ ፉልባክ የሚጫወት ነው። በግራ በኩል ግን አብዛኞቹ ጓርዲዮላ ያስፈረማቸው ተጫዋቾች እንዲያውም ብዙዎቹ አማካዮች ነበሩ። ዚንቼንኮ እንኳ አማካይ ነበር ወይም ፋቢያን ዴልፍ አማካይ ነበር። ስለዚህ ያ አማካይነት ባህሪ ስላላቸው ወደ ውስጥ የበለጠ ዩኒቨርሲቲ እያደረጉ ሁለተኛ ስድስት ቁጥር እንደመሆን አይነት ሚና ይወጡ ነበር። አሁን ሪያን ኤይት ኑሪ በዚህም ጨዋታ እንዳየነው ያንን ማድረግ ይችላል። በቴክኒክ በጣም ላቅ ያለ ተጫዋች ስለሆነ በጫና ውስጥ ኳስ መቀበል ስለሚችል፣ በጠባብ ቦታ መጫወት ስለሚችል፣ ሀይለኛ ጃም ባለበት፣ ሀይለኛ ትራፊክ ባለበት የመሀለኛው የሜዳ ክፍል እየተገኘ መጫወት ይችላል። ያ ቴክኒካዊ ጥራት አለው። ነገር ግን ደግሞ ላይታች እያለም መጫወት ይችላል። ኦቨርላፕ እያደረገም መጫወት ይችላል። ስለዚህ አሁን በእሱና በዶኩ መካከል ያለው መናበብ አዲስ የሲቲ ጥንካሬ፣ አዲስ የሲቲ የጥንካሬ መስመር መሆን ጀምሯል። አሲስት ሲያደርግ ወደ መሀል ጠጋ ብሎ ወደ ሴንትራል ቦታ ተገኝቶ ነው ያንን ኳስ የሰጠው፣ ግን በውጭ በኩልም ሮጦ ወይም በቾኩ በኩል በውጭኛው መስመርም ሄዶ ወደ ፍጹም ቅጣት ምት ሳጥን ክሮስ ማድረግ ይችላል። ባለፈው የውድድር ዘመን በወልቭስ ይሄንን ማድረግ ይችል ነበር። እንግዲህ አንድ የሚነሳበት ጥያቄ ቪክቶር ፔሬራ የወልቭሶ አሰልጣኝ ራሳቸው በአንድ ለአንድ መከላከል የላቀ አይደለም፣ እንዲያውም ፉልባክ አይደለም ነው የሚሉት። ለነገሩ እንደ ፉልባክማ አይደለም የተጫወተው እንደ መስመር ተከላካይ ነው የተጫወተው። ነገር ግን ሲቲ በአብዛኛው ትላንትና እንዳደረገው ከሰባ ፐርሰንት በላይ ኳስ ተቆጣጥሮ የሚቆይ አይነት ቡድን ነው። ከዩቬንቱስ ጋር ነው የተጫወተው። እንግዲህ ታላቁ ዩቬንቱስ አይደለም። ይሄ ስብስቡን ስታዩም የመጀመሪያ ዩቬንቱስን በመደገፍ ነበር እግር ኳሴ የጀመርኩት እና አሁን ሳቮኛ፣ ኬሊ፣ ካሉሉ፣ ኮስቲች፣ ኮስታ፣ ሎካቴሊ፣ ጎንዛሌዝ ምናምን አይነት ተጫዋቾች ነው ያሉት። እንግዲህ መጀመሪያን እንኳን ማየት ሲጀምር ግብ ጠባቂ አንጀሎ ፔሩዚ፣ በኋላ ጂያንሉጂ ቡፎን፣ ቺሮ ፌራራ፣ ፓውሎ ሞንቴሮ፣ ዲዲዴሾ ዚነዲን ዚዳን፣ ኤድጋር ዳቪድ፣ አሌሳንድሮ ዴል ፒሮ፣ ፒፖ ኢንዛጊ፣ በኋላ ዳቪድ ትሬዜጌ እንዲህ እንዲህ አይነት ትልልቅ ተጫዋቾች የነበሩት ስለሆነ ይህንን የዩቬንቱስ ላይን አፕ ስታዩ እንዴት ታሪክ እንደተቀየረ ማስተዋል ይቻላል። በቅርብ ጊዜ የነበረው እንኳን ለዘጠኝ ተከታታይ አመት ስኩዴቶን ያሸነፈው መጀመሪያ ኮንቴ በኋላ የማክስ አሌግሪ ዩቬንቱስ ስብስብ ጥራቱ በጣም የላቀ ነው። ቢቢሲ የሚሉት የሦስቱ ተከላካዮች ጥምረት ነበር፣ ባርዛሊ፣ ቦኑቺ፣ ኬሊኒ የነበሩበት። ደግሞ መሀል ላይ ቪዳል፣ ፔርሎ፣ ፖግባ፣ ቴቬዝ ከፊት እንዲህ አይነት አስደናቂ ተጫዋቾች ነበሩት። ዩቬ እዛ ሁኔታ ላይ አይደለም ያለው ስብስቡን በመጀመሪያ አስራ አንድ ውስጥ የተጠቀሟቸውን ተጫዋቾች ጥራት በማየት መገንዘብ ይቻላል። ለማንኛውም ግን በጓርዲዮላ በኩል ግን ይሄ እንግዲህ ስድስት ነጥብ የያዘ የምድቡ ቀዳሚ ለመሆን እየተፎካከረ ያለ ሲሪያ ሲ አውሮፓ ቡድንን የገጠመው እንደ ድሮም ባይሆን በሴሪያ የቻምፒየንስ ሊግ ስፍራን ይዞ ያጠናቀቀ ነው። ጨዋታው ካለቀ በኋላ እንዳልኩት ከረጅም ጊዜ በኋላ ቡድኔ ያሳየው ምርጥ ብቃት ነው። ከኳስም ጋር ያለ ኳስም በተጫዋቾቹ በኩል ይታይ በነበረው ዲተርሚኔሽንም ወይ ቁርጠኝነትም የሚል አሴት ሰጥቷል። ተመለስን ማለት አልችልም፣ አንድ ጨዋታ ነው። ነገር ግን በተጫዋቾች ላይ የሚመጣው እምነት ከዚህ በፊት ከነበረ ታሪክ የሚቀዳ ሳይሆን በፐርፎርማንስ የሚመጣ ነው ብሏል። ከዚህ በፊት ሲቲ ምርጥ ስለነበር ከአስር ጨዋታ አንድ ጨዋታ ብቻ ከማሸነፍ አልጠበቅንም፣ ታሪክ አይጫወትም ብሏል። ነገር ግን በየጊዜው ከምናሳየው ፐርፎርማንስ እና የፐርፎርማንስ ውጤት ከሆነ ድል የሚቀዳ እምነት አለ እና ድሮ ሲቲ ጥሩ ስለነበረ አይደለም፣ ዛሬ ጥሩ የተጫወት ነው አሁን እየተሻሻለን ስለሆነ ነው ሚል አስተያየት ሰጥቷል። እንዳልኩት የሮድሪ መመለስ እንግዲህ የዚህ የተጠናቀቀው የውድድር ዘመን የማንቸስተር ሲቲ ብቸኛው ችግር አይደለም። ሌሎች ብዙ ችግሮች ነበሩበት። የአንድ ተጫዋች ጉድለት በጣም አስፈላጊ ተጫዋች እንደሆነ ብረዳም የአንድ ሮድሪ መጎዳት ብቻ አይደለም ሲቲን ድንገት ያፈረሰው፣ ሌሎች ምክንያቶች ነበሩ። ነገር ግን የሱ መመለስ ምንም ጥያቄ የለውም። የወቅቱ የባሎንዶር አሸናፊ ነው። በዚህ ሰዓት በስድስት ቁጥርነት ሚና ከሱ የተሻለ ብዙ ተጫዋች አለ አይመስለኝም። ከሴፕቴምበር በኋላ ከአርስናል ጋር ነበር ዓለም የተጎዳው ያ ሁለት ለሁለት ያለቀው ጨዋታ ላይ። ከዚያ ጨዋታ በኋላ የመጀመሪያ አሰላለፍ ውስጥ ገብቶ ሲጀምር ለመጀመሪያ ጊዜ ነው። ይህም በጣም በጎ ዜና ነው። ኤርሊንግ ሃላንድና ፊልፎደን ከተጠባባቂ ወንበር ተነስተው ጎል አስቆጥረዋል። እና በጣም ጥሩ ፐርፎርማንስ ነበር አዳዲሶቹም ተጫዋቾች በፍጥነት ነው አዳፕት እያደረጉ ያሉት እና በመስመር ተከላካዮቹ በኩል አንድ ቅድም ያነሳሁት ይሄ ድሮ ዩኒቨርት የሚያደርጉ ተጫዋቾችን በተለይ በግራ በኩል የሚጠቀማቸው ተጫዋቾች ወደ መሀል የሚገቡ ተጫዋቾች ናቸው አልኩኝ ያለፈው የውድድር ዘመን መጨረሻም አካባቢ አንድ ሙከራ ሲያደርግ ነበር ኒኮ ኦራይሊ ከመጨረሻዎቹ አንድ ሁለት ወራት የሲቲ ምርጥ ተጫዋቾች መካከል አንደኛው ነበር ሲዝኑ እያለቀ በነበረበት ጊዜ ኦራይሊ አስር ቁጥር ነው ወይ የአጥቂ አማካይ ነው ነገር ግን ሲቲ እዛ ቦታ ላይ የተጫዋች እጥረት ስለነበረበት ዮሽኮ ግቫርዲዮልን የመሀል ተከላካይ ያደረገና ኒኮ ኦራይሊን መጠቀም ጀመረ ነው ኦራይሊ ልክ እንደ አፕ ኤንድ ዳውን ፉልባክ ነበር ይጫወት የነበረው ላይታች እያለ ለሲቲ የሜዳ ስፋት የሚለጥጥ ወይም የተጋጣሚን ቡድን የሚዘረዝር እና በመስመሮች መሀል ስፔስ እንዲኖር የሚያግዝ አይነት በጣም ቀጥተኛ በጣም አግሬሲቭ ሯጭ ነበር ስለዚህ ያለፈው የውድድር ዘመን መጨረሻ አካባቢ ይህንን ሙከራ እያደረገ ነበር አሁን ደግሞ የዚህ ስፔሻሊስት አምጥቷል። ራያን ኤት ኑሪ እንደዚህ አይነት ተጫዋች ነው። ግን በቀኝ በኩልም የሲቲ ሁለተኛና ሶስተኛ ጎሎች ሲቆጠሩ የስፔሻሊስት የመስመር ተከላካይ ባይሆንም የቀድሞ ሌላ የወልቭስ ተጫዋች ትናንትና በቀኝና በግራ በኩል በመስመር ተከላካይነት የተጫወቱት ሁለት የቀድሞ የወልቭስ ተጫዋቾች ናቸው። ማቴዎስ ኑኝስ ባለፈውም የውድድር ዘመን ብዙ ጨዋታዎችን በቀኝ ተከላካይነት ነው ይጫወት የነበረው። የእሱ ሚና ከሪያን ኤት ኑሪ የተለየ ነው። ሪያት ኤትኑሪ ድብልቅ ኃላፊነት ኖሮት ወይ ሃይብሪድ ሚና ኖሮት የሚጫወት አይነት ነበር። እንዳልኩት ልክ እንደ መደበኛ እንደ ቀድሞቹ የመስመር ተከላካዮች ላይታች እያለ ኦቨርላፕ እያደረገና እየተመለሰ የሚጫወት የመስመር ተጫዋችም ይሆናል፣ ሲያስፈልግ ደግሞ ወደ መሀልም ይገባል። ስለዚህ ሁለቱንም ቀይጦ ነው የሚያደርገው። አሁን ዚንቼንኮ ወይም ፋቢያን ዴልፍ በሚጫወቱበት ጊዜ አማካዮች ስለሆኑ የፉልባኮች አይነት የላይታች ሩጫ የላቸውም። የአፔን ዳውን ሩጫ የላቸው አያደርጉትም። መጨራሽ ማለት ባይሆንም ግን ልክ እንደዚህ እንደ ኤት ኑሪ አይነት ተጫዋቾች ባለመሆናቸው የተነሳ በውጭ በኩል ብዙ ሲጫወቱ አናያቸውም። በአውትሳይድ በኩል ሲጫወቱ ብዙ አያናያቸውም። በዚህኛው ጨዋታ የማቴዎስ ኑኝስ ሚና ግን ምንም እንኳ ራሱ አማካይ ቢሆንም ወደ አማካይ ቦታዎች ላይ እየገባ አላየ ነው። የበለጠ ላይታች እያለ ነበር ይጫወቱ የነበረውና እሱም በቀጥተኛ ሩጫዎቹ አንድ ፒየር ካሉሉ ራሱ ላይ ያስቆጠረው ጎል በኋላ ሲቲ ያስቆጠረው ሶስተኛ ጎል ከሱ ክሮሶች የመጡ ናቸው። ግን ክሮሶቹ ከቀጥተኛ ሩጫ በኋላ በተጋጣሚ ቡድን የመከላከል መስመር ጀርባ በመገኘት የተገኙ የጎል እድሎች ናቸው። ስለዚህ ሲቲ በሁለቱ ፉልባኮች ቦታ ላይ አዲስ ኃይል ጨምሯል። ምንም እንኳ ማቴዎስ ኑኔዝ አዲስ ተጫዋች ባይሆኑም፣ አሁን ሪኮ ሉዊስ ሲሰለፍ፣ ሪኮ ሉዊስ የበለጠ ወደ ውስጥ መግባት የሚወድ የአማካኝነት ዝንባሌ ያለው እንጂ ኦቨርላፕ የሚያደርግ ተጫዋች አልነበርም። ያው ሱ በቅጣት ምክንያት ሰሞኑን እየተሰለፈ አይደለም ግን ኑኝስ ግን ምንም እንኳ የዛ ቦታ ባለሟል ባይሆንም ግን እንዲህ አይነት ጠንካራ ሩጫዎች የሚያደርግ ተጫዋች ሆኗል። አዲሱ ነገር እሱ ነው። ሌላኛው በሲቲ ተጫዋቾች በኩል ያለው የቦታ ሮቴሽን ነው። ከሮድሪ በስተቀር ሌሎቹ ተጫዋቾች ሁለቱ ቤርናርዶ ሲልቫም ይሁን ቲጃኒ ሬንደርስ ማንቸስተር ሲቲ ኳስ በሚቆጣጠርበት ጊዜ የተለያየ አይነት ሚና ይወስዱ ነበር። ለምሳሌ ሁለቱ ፉልባኮች በጣም አግሬሲቭ ሆነው የተጋጣሚን መከላከል በተደጋጋሚ ሲያጠቁ፣ ያ እንዲሆን ነጻነት እንዲኖራቸው ቤርናርዶ ሲልቫ ወደ ኋላ ይመለሳል። ስለዚህ ከሁለቱ የመሀል ተከላካዮች ጋር የሆንና የሲቲን ቢልድ ማድረግ ያደረጃል ማለት ነው። አምበል ነው። አሁን እንደሚታወቀው በጣም ኢንተሊጀንት ነው። የተለያዩ የሜዳ ስፍራዎችን ይዞ መጫወት ይችላል። ጥልቅ አማካኝነት ይሁን ስምንት ቁጥርነት ይሁን የቀኝ ክንፍ ተጫዋችነት ጓርዲዮላ ዩኒቨርሳሊስትስ የሚላቸው የተለያዩ ቦታዎች ላይ መጫወት ከሚችሉ ተጫዋቾች መካከል አንደኛው ነው፣ ወይም በጨዋታ ውስጥ የተለያዩ ዞኖችን ይዞ መጫወት የሚችል ተጫዋች ነው እና ትላንትና ጠለቅ ብሎ ኳስ ይቀበላል ከሁለቱ የመሃል ተከላካዮች ወይ ከግብ ጠባቂው ኤደርሰን ሞራዬስ። የእሱ ወደ ኋላ መመለስ ግን ከፊት ያሉት ተጫዋቾች ስለ ጀርባቸው ሳይሰጉ፣ ምክንያቱም ሲቲ በወጥነት ሶስት ተጫዋቾች መጨረሻ ላይ ነበሩት፣ ሁለቱ የመሃል ተከላካዮችና ቤርናርዶ ሲልቫ አንዳንድ ጊዜ ደግሞ ራሱ ሮድሪም በሁለቱ ሴንተር ባኮች መካከል ይገኝ ስለነበር ማንቸስተር ሲቲ ብዙ የቦታ ሮቴሽን ነበረው ማለት ነው። ግትር የሆነ ፖዚሽናል ፕሌ አልነበረም፣ ቶሎ ቶሎ ቦታ መለዋወጥ ነበር። ቅድም እንዳነሳወት ሪያን ኤትኖሪ በትንሹ ሁለት የተለያዩ ሚናዎችን ይይዝ ነበር። አንዳንዴ ወደ ውስጥ እየገባ እንደ አማካይ፣ ሌላ ጊዜ እንደ መደበኛ ፉልባክ ይጫወታል። ከፊት ያሉ ሶስቱም ተጫዋቾች አሁን ኤርሊንግ ሃላንድ ከገባ በኋላ ሃላንድ ሃላንድ ዘጠኝ ቁጥር ነው። ስለዚህ አንድ ውስን ቦታ ላይ ብቻ መጫወት የሚችል ተጫዋች ነው። ያንን በላቀ ጥራት ያደርጋል። ሶስት መቶኛ ጎሉን አስቆጥሯል ገና በሀያ አራት አመቱ ስለዚህ የሃላንድ ስፔሻሊቲ ምን እንደሆነ ግልጽ ነው። ነገር ግን ሃላንድ በማይኖርባቸው ጨዋታዎች አይ ቲንክ ከሶስቱ ጨዋታዎች ሁለቱን አልጀመረም እና ሶስት ፈጣን አብዶኛ የክንፍ ተጫዋቾች ናቸው አንድ ላይ የሚሰለፉት ማርሙሽን የክንፍ ተጫዋሽ እንበለው እንደሆነ አላቅም። ምክንያቱም በፍራንክፉርት በነበረበት ጊዜ ፍራንክፉርት በቶፕ ሞለር አሰልጣኝነት ከሁጎ ኤኪቲ ጋር እንደ ሁለት አጥቂዎች ጥምረት፣ ግን ወደ ግራ እንደሚያደላው ተጫዋች ሆኖ የሚጫወት ነው። ለግብጽ ብሔራዊ ቡድን ደግሞ የግራ ክንፍ ተጫዋች ሆኖ ነው የሚጫወተው። አሁን ሶስቱ አንድ ላይ ሲሰለፉ ሳቪኞ፣ ማርሙሽ፣ ዶኩ ከፊት ሮቴሽን አለ። አሁን ዶኩ አንዳንድ ጊዜ ወደ ቀኝ ሲወጣ እናየዋለን። ሳቪኞ ወደ ግራ ይመጣል። ማርሙሽ ወደ ኋላ መሳብ ይችላል። ከሳጥን ውጭ አንድ በጣም አደገኛ ሙከራ አድርጎ ነበር። ስለዚህ እንዴት ልበል እንደ ፔዥ አይነት ፔዥን በቅርብ ጊዜ ሲያደንቅ ሰምቼዋለሁ ጓርዲዮላ በተለይ ደግሞ ከፊት ያሉትን ሶስት ተጫዋቾችና አማካዮቹን በሮቴሽን መጠቀሙን ሲያደንቅ ነበር። ምናልባት እና ቻምፒየንስ ሊግ ያሸነፈ ቡድን አይደለም ብዙ አሰልጣኞች ኢንስፓየር ማድረጉ አይቀርም የፔዥ የተጫዋቾች አጠቃቀም። ስለዚህ በሲቲም በኩል በጣም ብዙ ሮቴሽን እናይ ነበር እና እንዴት አይነት አስደናቂ ፐርፎርማንስ እንደሆነ ያስገርማል። አልጠበቅኩም እንዲህ አይነት ፐርፎርማንስ። ምክንያቱም ለመለካት በጣም አስፈላጊ ጨዋታ ነበር ይሄኛው ጨዋታ። አቻ መውጣትም አይበቃም ነበር ዩቬንቱስ የተሻለ የጎል ልዩነት ስለነበረው ሪያል ማድሪድን ላለማግኘት ሪያል ማድሪድን ለመሸሽ የሚደረግ ጨዋታ ነው። ያው ማድሪድ ገና ራሱ እየተሰራ ያለ ቡድን ቢሆንም ስለዚህ በጣም ጥሩ ፐርፎርማንስ ነበር፣ በሁሉም ተጫዋቾች በኩል እንዳልኩት የሮድሪ ከረጅም ጊዜ በኋላ ተመልሶ መጫወት ባለፉት ሁለት ጨዋታዎች ላይ እና ሲዝኑም እያለቀ በነበረበት ጊዜ ተመልሷል። ያው እንግዲህ ኤሲኤል አንድ ተጫዋች ሊያጋጥሙት ከሚችሉት ከባባድ ጉዳቶች መካከል አንደኛው ነው። የኤሲኤል ጉዳት በትንሹ ስምንት ዘጠኝ ወር ከሜዳ የሚያርቅ ነው። ራሱ በቅርብ ጊዜ እንደተናገረው ወራት ይፈጅብኛል ብሏል። ወደ ቀድሞ ከጉዳቱ በፊት ወደ ነበረው ብቃት ለመመለስ ግን በዚህኛው ጨዋታ በተለይ አንዳንድ ጊዜ ያው ከረጅም ጊዜ ጉዳት የተመለሰ ተጫዋች ላይ የሚታይ ገና ማች ፊት ያለመሆን አንዳንድ ምልክቶች ብታዩበትም ግን ከዘጠኝ ወር በኋላ የመጀመሪያ አሰላለፍ ውስጥ ገብቶ ለጀመረ ተጫዋች በጣም የተዋጣለት አንድ ሰዓት አሳልፏል ማለት ይቻላል። ዩቬንቱስን ወደ ራሱ የጎል ክልል ፒን አድርጎ እንግዲህ መጀመሪያ በታክቲካዊ ምርጫ መስሎ የነበር ግን በኋላ በፍጹም ከራሳቸው የሜዳ ክፍል መውጣት አልቻሉም። ዩቬ ያስቆጠረው አንድ እኩል ሆኖ ነበር። ዩቬ ያስቆጠረውም ጎል የኤደርሰን ሞራይስ ስህተት ነው። ዶኩ ጎል አስቆጠረ፣ ዘጠነኛው ደቂቃ ላይ። ከሁለት ደቂቃ በኋላ ነው ዩቬ በቴኦን ኮፕማይነርስ አማካኝነት አቻ ሆኖ የነበረው። ነገር ግን ከዩቬንቱስ የመፍጠር አቅም ይልቅ የኤደርሰን የፓሲንግ ስህተት የፈጠረው አጋጣሚ ነው። በኋላ አቻ ሆኑ፣ ግን ብዙ ሳይቆይ ሲቲ ተጨማሪ አራት ጎሎች አስቆጠረ። ዱሻን ቭላሆቪችንም የዩቬንቱስን ዋናውን የጎል ሰው ከሞላ ጎደል መቆጣጠር ችለዋል። በኋላ አምስት ለአንድ እየመሩ በነበረበት ጊዜ ነው ጎሉን ያስቆጠረው። 76 ፐርሰንት የኳስ ቁጥጥር መጠን ነበረው። 38 ኤክሲጂ ያስመዝግቧል። ሃያ አራት ሙከራዎች ነው ያደረገው። ማንቸስተር ሲቲ ዩቬንቱስ አምስት አስራ አንዱ ኢላማቸውን የጠበቁ ናቸው። ስለዚህም ሙከራ ማድረግ ብቻ ሳይሆን ኤፊሽንሲም ነበረው ማለት ነው። ከአስራ አንዱ ደግሞ አምስቱ ጎል ሆነዋል። ስለዚህ ከእያንዳንዱ ሁለት ኢላማውን የጠበቀ የጎል ሙከራ አንድ ጎል ይቆጠር ነበር። 721 ፓስ አድርገዋል። በጣም አስደናቂ ነው የነበረው። አንድ መለኪያ፣ ጥሩ መለኪያ የኦፕን ፕሌክሲጂም ይባላል የቆሙ ኳሶችን ሳንጨምር ከክፍት ጨዋታ ምን ያህል የጎል እድል ፈጠረ የሚለውን ለማየት 3 ነጥብ ስድስት ነው የሲቲ ኤክስጂ ከክፍት ጨዋታ ብቻ የቆሙ ኳሶችን፣ የማዕዘን ምቶችን፣ የቅጣት ምቶችን ሁሉ ሳይጨምር እና ዩቬንቱስ ቅድም ያልኩት እኔ ማየት በጀመርኩበት ጊዜ የነበረውን ደግሞ ከ2013 ወዲህ እስከ 2020 እስከ 2021 አካባቢ የነበረውን አይነት ምርጥ ቡድን ባይሆንም ግን በሴሪያ የቻምፒየንስ ሊግ ስፍራን ይዞ ያጠናቀቀ ከስድስት ወራት በፊት ይህንኑ ሲቲን ሁለት ለዜሮ ያሸነፈ በሌላ አሰልጣኝ ቢሆን ይህንኑ ሲቲን ሁለት ለዜሮ ያሸነፈ ቡድን ነበር ና ከዚህ ቡድን ጋር የተደረገ ጨዋታ ነው የተገኘ ውጤት ነው። ስለዚህ በጣም የላቀ ፐርፎርማንስ ነው። ደግሞ ቼስ እንደምታውቁት በአሜሪካ ያለው የአየር ንብረት አስቸጋሪ ነው። ስለዚህ የጨዋታዎች ቴምፖ መጀመሪያ ያስተዋል ነው። የፔዥ ና የአትሌቲኮ ማድሪ ጨዋታ ላይ ሁለት የአውሮፓ ቡድኖች ስለነበር የተገናኙት በአውሮፓ የሚጫወቱበትን ፍጥነት እናውቀዋለን። ያንን ማየት አልቻልንም ነበር በዚያ ጨዋታ ላይ በሌሎቹም ጨዋታዎች ላይ በኃይለኛ ሙቀትና ወበቅ የተነሳ ትላንትናም እንደዚሁ በኦርላንዶ ኃይለኛ ወበቅ ነበር። በኋላ ደግሞ ከባድም ዝናብ በሌሎች አሜሪካ ከተሞች እንደዚሁ ይስተዋል ነበር እና ሙቀት፣ ወበቅ፣ ደግሞ ዝናብ ሲመጣ በአመት 25 ሚሊዮን መብረቅ ይወርዳል ይባላል በአሜሪካ። ስለዚህ ወዲያው ወደ መልበሻ ክፍል እንዲገቡ ይደረጋሉ ተጫዋቾች። በብዙ ጨዋታዎች ላይ ጨዋታዎች ሲቋረጡ አይተናል፣ በተለይ ነጎድጓድ መሰማት ሲጀምር እና ከባድ ነው ጨዋታ በአሜሪካ ማድረግ እና በተለይ ሙቀቱ ግን አስቸጋሪ ነው። እና ስለዚህ የቡድኖቹን ፐርፎርማንስ የጨዋታ ፍጥነት ይጎደዋል። ሲቲ በሙቀት የሚጫወት አይመስልም ነበር ወይ፣ በኃይለኛ ወበቅ ስር የሚጫወት አይመስልም ነበር። እና እሱንም ከግምት ማስገባት ያስፈልጋል። እንዲህ አይነት ፐርፎርማንስ ከአውሮፓ አንድ ደህና ቡድን ጋር በዚህ አይነት የአየር ንብረት ደግሞ እንደ አዲስ እየተሰራ ያለ ቡድን አሰልጣኙም እንዳለው ከኳስ ጋር 700 ምናምን ቅብብል ማድረግ 74 ፐርሰንት ኳስ መቆጣጠር ደግሞ ትርጉም ያለው ማድረግ ያንን ኳስ ቁጥጥር አሁን ሰባ አምስት ፐርሰንት ኳስ መቆጣጠር አንድ ነገር ነው፣ ግን በቂ የጎል ዕድሎች የማይፈጠሩበት ከሆነ ስቴሪል ፖሴሽን ይሉታል ባለሙያዎቹ። የመከነ ፖሴሽን ማለት ምንም አደጋ የማይፈጥር ፖሴሽን ዊዛውት ፔኔትሬሽን እንደማለት። ይሄ ግን ኃይለኛ ፔኔትሬሽን ነበረው። ደግሞ በተለይ እንዳልኩት ልክ እንደ ፔዥ ተጫዋቾች ቶሎ ቶሎ ቦታ ይቀያየሩ ስለነበር የሲቲ ማጥቃት ስትራክቸር ነው፣ ግን ደግሞ በመጠኑ ብዙ ነጻነት አለ። ጓርዲዮላ እንደምታውቁት ኃይለኛ የስትራክቸር አሰልጣኝ ነው፣ ግን ደግሞ በጨዋታ ውስጥ የሆነ ዲግሪ ኦፍ ፍሪደም ነበር፣ ነጻነት ነበር። ያ ደግሞ ለዩቬንቱስ ተጫዋቾች የአንዳንዶቹ ተጫዋቾች ሙቭመንትን ለመገመት ያስቸገር ስለነበር በጣም በጣም በጣም የተዋጣለት ፐርፎርማንስ ነበር። ቀጥሎ ከአልሂላል ጋር ነው ጨዋታዎችን የሚያደርገው። አንዳንዶቹ ጎሎች አስደናቂ ነበሩ። በተለይ የሳቪኞ ጎል፣ አምስተኛው የሴቲ ጎል ነው። በቀኝ እግሩ ከፍጹም ቅጣት ምት ሳጥን ውጪ ነው ጎል ያስቆጠረ። አሁን አንዱ ከሲቲ የመስመር ተጫዋቾች የሚፈለገው መሻሻል። ሁለቱም የሲቲ የክንፍ ተጫዋቾች ዶኩ፣ የሚሆኑ ሳቪኞ ፈጣኖች ናቸው፣ ወጣቶች ናቸው። በአንድ ለአንድ የተጋጣሚ ቡድን የመስመር ተከላካዮች እንዳሻቸው ማለፍ የሚያስችላቸው ፍጥነትና ቴክኒካዊ ልህቀት አላቸው። ነገር ግን በሶስተኛው የሜዳ ክፍል በጣም አስፈላጊ በሆነው ፈረንሳዮቹ የሀቅ ዞን በሚሉት ጨዋታው በሚወሰንበት የሜዳ ስፍራ ላይ ግን በቂ ጎል አያስቆጥሩም። በበቂ በቂ የመጨረሻ ኳስ አያቀብሉም። በቂ ቁልፍ ኳሶች አይሰጡም። አንዱ ችግር የነበረው እሱ ነው። ግን ሁለቱም ወጣቶች ናቸው እና ትናንትና ግን ሁለቱም ተጫዋቾች ሁለት ግሩም ጎሎች አስቆጥሮ፣ አይሳቪኞ ደግሞ በቀኝ ግሩም ነው ጎሉን ያስቆጠረው። አንድ የፕሪምየር ሊግ ጎል ብቻ ነበር ባለፈው የውድድር ዘመን ያስቆጠረው። ስለዚህ የቱ ጋ መሻሻል እንዳለበት ግልጽ ነው። በእርግጥ በዢሮና በነበረበት ጊዜ በርካታ የመጨረሻ ኳሶች ያቀብል ነበር። ከላሊጋው የአሲስት መሪዎች መካከል አንደኛው ምናልባት ቀዳሚ ሳይሆን አይቀርም። ዴታውን እርግጠኛ አይደለሁም ያደርገው ነበር ግን በሲቲ ያንን ማሳየት ተስኖት ነበር። ትናንትና ግን ድንቅ ጎል አስቆጥሯል። ስለዚህ እነዚህ ሁሉ ለሲቲ በጣም ፖዚቲቭ ናቸው። የኤርሊንግ ሀላንድ ተቀይሮ ገብቶ ጎል ማስቆጠር ለራሱ የእግር ኳስ ተጫዋችነት ሕይወት ትልቅ ታሪክ ነበር። ሶስት መቶኛ ጎሉን ያስቆጠረው ኤርሊንግ ሀላንድ በ ሶስት መቶ ሰባ ጨዋታዎች ነው ሶስተኛ ጎል ያስቆጠረው እና በዚህ መንገድ አስር አመት ከተጫወተ ሪካርዶችን በሙሉ መሰባበሩ አይቀርም። አሁን በዚህ ጎል እያስቆጠረበት ሬት የሚቀጥል ከሆነ ገና 24 አመቱ ነው። አስር አመት ከዚህ በኋላ ይጫወታል ማለት፣ ልክ እንደ ክርስቲያኖ እንደ አይነት በጣም ሀይለኛ ፕሮፌሽናል ጠባይ ያለው ነው። አመጋገቡ፣ እረፍት አወሳሰዱ፣ እንቅልፉ ሁሉ በጣም በከፍተኛ ጥንቃቄ ረጅም ጊዜ ለመጫወት የሚያስችል የኑሮ ስርዓት ያለው ነው። ስለዚህ አስር አመት የሚጫወት ከሆነና በዚሁ መጠን አሁን ጎል በሚያስቆጠር በቶሎስ በየጨዋታው አንድ ጎል እያስቆጠር የሚቀጥል ከሆነ ብዙ የጎል ማስቆጠር ሪከርዶችን መሰባበሩ አይቀርም። በ370 ጨዋታ 300ኛ ጎል ነው እንግዲህ። ሌሎቹ ትልልቅ የኛ ዘመን ተጫዋቾች ክርስቲያኖ ሮናልዶ 300 ጎል ላይ ለመድረስ 554 ጨዋታዎች ፈጅተውበታል። ሊዮኔል ሜሲ 418 ጨዋታ ወስዶበታል። ኪሊያን ምባፔ 409 ጨዋታ ወስዶበታል። እርሊንግ ሀላንድ ግን በ370 ጨዋታዎች ነው ይህንን ያደረገው። አንድ ማስተዋል የሚገባን ተጫዋቹ ዋንጫዎች ለሚያሸንፉ ቡድኖች አልነበረም። ወደ ሲቲ እስኪ መጣ ድረስ ሲጫወት የነበረው መጀመሪያ ሞልደ፣ ከዛ ሳልዝቡርግ፣ ከዛ ዶርትሙንድ ውስጥ ነው የተጫወተው። ደህና ደህና ቡድኖች ናቸው። ነገር ግን ክርስቲያኖ ሲጀምር፣ ያው ስፖርት እንግሊዝ በነሱ ነው የጀመረው። ግን ለስፖርት እንግሊዝ አምስት ጎል ብቻ ነው ያስቆጠረው። የመጀመሪያ ሲሪየስ ክለቡ ማንቸስተር ዩናይትድ ነው ማለት ትችላላችሁ። ቶሎ ስለነበር ወደ ማንቸስተር ዩናይትድ የመጣ 18 ዓመቱ ብቻ ስለነበር። ባርሰሎና ውስጥ ነው ሊዮኔል ሜሲ የጀመረው። እምባፔ ኦኬ፣ ሞናኮ ውስጥ ነው የጀመረው፣ ግን ሞናኮ አሸናፊ ነበር። ከዛ ወደ ፔዥ ነው ሄደው፣ ፔዥ ሊገ ላይ ዶሚናንት ነው። ስለዚህ ቁጥሮቹን በኮንቴክስት ካያችሁት የሃላንድ ስታቲስቲክስ የበለጠ አስደናቂ ሆኖ የሚታይ ይመስለኛል። እነሱም ሶስት መቶኛ ጎሉን አስቆጥሯል። በጠቅላላው ለማንቸስተር ሲቲና ለአዲሱ የቡድን ግንባታ ብዙ ተስፋ የሚሰጥ አሰልጣኙንም ያረካ ነው። እንዳነሳሁት ምናልባት በኮቺንግ ስታፉ ለውጥም ምክንያት ፔፕላይንደርስ ፍሬንች ኮሎቶሬ አይነት ሰዎች መጥተዋል። አንዳንዶቹ የሊቨርፑል ሰዎች ናቸው። የሊቨርፑል አጫዋወት ደግሞ በጣም ዳይሬክት ነው እና ያለ ምክንያት አይመስለኝም እነዚህን አሰልጣኞች ያመጣው የሲቲ ኤቮሉሽን አንደኛው አካል ከዚህ በፊት ባለፈው ጥር ሲናገር እንደነበረው ቨርቲካሊቲ ነው። አሁን የፖሴሽን ዶሚናንስ ነበረው፣ ግን በጣም ቀጥተኛ ነበር የዛሬው የማንቸስተር ሲቲ አጫዋወት። ስለዚህ ይሄ የሚነግረን ለውጦች እናያለን። በስብስቡ ብቻ ሳይሆን የበለጠ ኬዎቲክ አጨዋወት እንዲኖረ ነው። የክሎፕ ቡድን በቃ ኃይለኛ ኤነርጂ ኃይለኛ ትርምስ ያለው ብዙ ቨርቲካል የሆነ አጫወት ያለበት ነው። ስለዚህ አሁን የኮንትሮል ዘመን አብቅቷል ብሏል። እሱም የፖሴሽን የፖዚሽናል ፕሌ የሚሉት ወይጎ ደ ፖሴሲዮን የሚሉት ስፔኖቹ የዛ ዘመን አብቅቷል ብሎ ተናግሯል። እና አሁን ብዙ ሮቴሽን ታያላችሁ፣ ብዙ ቀጥተኛ ሩጫዎች ታያላችሁ፣ ብዙ ዳይሬክትነስ ቨርቲካሊቲም ታያላችሁ። እና ምናልባት ከለመድናቸው የሲቲ ቡድኖችም በመጠኑ የተለየ ቡድን እየተገነባ ሳይሆን አይቀርም። ስለዚህ ሶስት ለዜሮ አምስት ለሁለት የሶስት ጎል ልዩነት ቀጥሎ ከአል ሂላል ጋር እንዲገናኝ የሚያደርግ ወይም በጉዞቸው ውስጥ ቀለል ያለውን ሩት እንዲመርጡ የሚያግዝ ድልን ያገኙት በኦርላንዶ ዩቬ ሁለተኛው ሆኗል። ከሪያል ማድሪድ ጋር ነው የሚጫወተው። ማድሪድን ባያገኙም ይመርጡ ይመስለኛል፣ ግን ከሪያል ማድሪድ ጋር ነው የሚጫወተው። ያደመጣችሁን ስለሆነ እናመሰግናለን። የስፖንሰሮቻችን መልእክት ደግሞ አድምጠን ስንመለስ ሲቲ ላይ አንድ ሌላ ተጨማሪ ነጥብ እናነሳለን፣ የድሪብለሮችን ጉዳይ